ብዙ ጊዜ እኛ ጋር ሊጎበኙን ይመጣሉ። ነጮችም እዚህ ጎብኝተውናልና የሚያነሱልን ጥያቄ የምር እኛ ጋ ነው እንዲያመረታችሁት ይሉናል። እንችላለን፣ ከነሱ በምንም ተአምር የምናንሰው ነገር የለም። የተማረ የሰው ኃይል አለን። ብር ኑሯቸው፣ ወይም ደግሞ ሀሳብ ኑሯቸው ሌላም ነገር ማሰራት የሚፈልጉ ሰዎች ካሉ እኛን ያማክሩን፣ በጋራ መስራት እንችላለን። ይህንም ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በስንት ብር ካፒታል መነሳት ይችላሉ? ለየካፓስቲም ለየቀሞ፣ ከሶስት ኩንታል ጀምሮ እስከ ሰላሳ ሁለት ኩንታል ያመርታል ማለት ነው። ከአዲስ አበባ ውጭ ያሉ ሰዎች በምን መልኩ የምታቀርቡላቸው? መጀመሪያም ከእኛ ሲገዙ ስፔር ፓርቱ ውላችን በውላችን መሰረት ስፔር ፓርት ማብረን ነው የምንሰጣቸው ማለት ነው። የስንት ዓመት ጋራንቲ ትሰጣላችሁ? በየትኛውም ቦታ መጀመር ይቻላል። የሜንቴናንስ ችግር አይገጥማቸውም። እኛ አጠገባቸዋለን። የተለያዩ ዋራንቲዎች ጋራንቲዎች እኛ ጋር አለ። ዋጋው ምን ይመስላል? ከትልቅ እስከ ትንሽ ያለውን ብትነግረኝ። ትሬኒንግ እንሰጣለን ማሽን ኢቨን ሳይወስዱ ኮንሰልተንሲ እንሰጣለን፣ ስልጠና እንሰጣቸዋለን። ማሽን ከወሰዱ በኋላ ደግሞ ኦፕሬሽናል ትሬኒንግ ይሰጣቸዋል። የአከፋፈል ሁኔታው ምን ይመስላል? ያዘጋጃችሁት ነገር አለ? የብድር ቅድመ ክፍያ። ሰላም ጤና ይስጥልን ውድ ተመልካቾቻችን። በዛሬው ፕሮግራማችን በመዲናችን አዲስ አበባ በጉጉት ሲጠበቅ የነበረው የኢትዮጵያ ታምርት ኤክስፖ ላይ ተገኝተን የተለያዩ የፕላስቲክ መጨፍለቂያዎችን እና የሪሳይክል ማሽኖችን አገልግሎታቸውን እና ዋጋቸውን ጨምሮ የተለያዩ መረጃዎችን ወደ እናንተ ምናደርስ ይሆናል። ከፕሮግራሙ ጋር ብራችሁ ቆይታ ማደርጋውን የናፍቆታ መሀንኝ አብራችሁን ቆዩ። እንዴት ነህ? ሰላም እንዴት ነሽ? ስምን እና የስራ ድርሻ እናስተዋውቅልን እና አጠገባችን የሚገኘው ማሽን አገልግሎቱ ምን ይመስላል የሚለውን ደግሞ እናወራለን። እሺ ስሜ ኢንጂነር ኃይለ ኪሮስ እባላለሁ በቴዎድሮስ ፍቅሩ ኢንዳስትሪያል ማሽን ኢንጂነሪንግ ውስጥ በኢንጂነርነት ሙያ እንሰራለሁ ማለት ነው። ቴዎድሮስ ፍቅሩ ኢንዳስትሪያል ማሽን ኢንጂነሪንግ ካምፓኒያችን የተለያዩ ማሽኖችን ይሰራል። በዋነኝነት ፕላስቲክ ሪሳይክሊንግ ማሽን ላይ ነው የሚሰራው ማለት ነው። ያ ማለትም የተለያዩ የፕላስቲክ ቆሻሻዎች እንደ ፒፒፒኢ እና ኢት ያሉት ፕላስቲኮች መልሶ ጥቅም ላይ ማዋል ይሰራል ማለት ነው። ስለዛ የምንከተላቸው የራሳቸው የሆኑ መንገዶች ወይም ሂደቶች ይኖራሉ ማለት ነው። ባጭሩ ጠቅለል ለማድረግ ካምፓኒያችን ፕላስቲክ ሪሳይክል የሚያደርጉ ማሽነሪዎችን በማምረት ላይ እንገኛለን ማለት ነው። ከጀርባዬ ማሽኑን እያየሁኝ ነው እና ማሽኑ ምንድን ነው? አገልግሎቱስ ምንድን ነው? ማሽኖቹ ፕላስቲክ ሪሳይክል ለማድረግ የሚያገለገሉ ማሽኖች ናቸው ማለት ነው። የተለያየ አገልግሎት አላቸው እንደየማሽኑ ከመጀመሪያው ብንጀምር ክራሸር ይባላል፣ ያው መፍጫ ማለት ነው። ከ15 ኪሎዋት ጀምሮ እስከ 90 ኪሎዋት የሚደርስ ልዩነት አላቸው ማለት ነው። ከ300 ሺ ብር ጀምሮ ይገኛሉ እኛ ጋር ክራሸሮች። የተለያየ አይነት ፕላስቲክ ክራሽ ያደርጋሉ ማለት ነው። ከዛ በኋላ ክራሽ ከተደረገ በኋላ ማጠብ ነው የሚሆነው ፕሮሰሱ ማለት ነው። ፕሮሰሱን ተከተለን ሲሄድ ከክራሸር ስክሩ ኮንቬየር የሚባል ይከተላል። ስክሩ ኮንቬየሩ ክራሽ የተደረገውን ፕላስቲክ ከማጓጓዝ በተጨማሪ እያጠበልን ይሄዳል ማለት ነው። ከዛ በኋላ ሃይ ስፒድ ፍሪክሽን ዋሸር የሚባል ከስክሩ ኮንቬራችን ቀጥሎ ይቀበለዋል። ሃይ ስፒድ ፍሪክሽን ዋሸር ከተቀበለ በኋላ ኦልሞስት 67 ፐርሰንት እጥበቱን ሃይ ስፒድ ፍሪክሽን ዋሸር ጋር ይካሄዳል ማለት ነው። ከዛ ፍሎቲንግ ዋሸር የሚባል አለ። ፍሎቲንግ ዋሸር የትልቁ ገንዳ ማለት ነው። ፍሎቲንግ ዋሸር ሁለት አይነት ፐርፐዝ ይሰራል። ፕላስቲክ በባህሪ ሁለት ነገር ይኖራል። ወይ ፍሎት ያደርጋል ወይም ደግሞ ሲንክ ያደርጋል ማለት ነው። ፍሎት ለሚያደርጉ ላይ ላይ በሰራ ናቸው ሮተሮች ትልቁ ገንዳ ላይ በተሰሩት ሮተሮች ፍሎት የሚያደርገው እያጠበው ይሄዳል ማለት ነው። ከስር ደግሞ ሲንክ የሚያደርጉትን ውስጥ ላይ ባስቀመጥናቸው ስክሮች ሲንክ ለሚያደርጉም ፍሎት ለሚያደርጉም እያጠበው ይሄዳል ማለት ነው። በመጨረሻ ድራየር ይኖራል ማለት ነው። ምክንያቱም ሞይስቸር ኮንተንት ዲክሪዝ ማድረግ ስላለብን ድራየራችን ተጠቅመን እናደርቀዋለን ማለት ነው። ከደረቀ በኋላ መልሶ ጥቅም እንዲውል ሪሳይክል ማሽን ውስጥ ከተነው ቀልጦ ወደ ጥሬቃነት እንቀይረዋለን። ከጥሬቃ በኋላ ደግሞ ወደ ፋይናል ፕሮዳክት፣ ወደ ወንበር፣ ወደ ክሬቶች፣ ወደ አትክልት እቃዎች፣ ወደ ፕላስቲክ ሽቶች፣ ወደ ተለያየ ነገር የሚቀይር ማሽን እኛ ጋር ፕሮዲስ እናደርጋለን ማለት ነው። ማሽኑ የሚጠቀመው የሀይል ፍጆታ ምን ያህል ነው? እንዳልኩሽ ማሽኑ ብዙ ዘርፍ ስለሆነ ከሲንግል ፌዝ ጀምሮ መጠቀም ይቻላል ማለት ነው። ለምሳሌ ፕረሳችን በሲንግል ፌዝ ይሰራል። ክራሸሮችም አሉ በሲንግል ፌዝ የሚሰሩ በስሪ ፌዝ እና ከዛም በላይ በትራንስፎርመር የሚሰሩ አሉ ማለት ነው። አጠገባችን የሚገኘው ይሄኛው ያው በስሪ ፌዝ የሚሰራ ግብአቶችንም ጨምሮ ነው እናንተ ጋር የምናገኘው። ግብአቶቹ መጀመሪያ ለክራሽ የሚሆኑት ግብአቶች ከሳፕላየሮች አሉ፣ ነገር ግን እነዚህ ሮው ማቴሪያል የሚባሉት ለፋይናል ፕሮዳክት የሚሆኑ ሮ ማቴሪያሎች ግን ግብአቶቹም አሉ ማሽኖቹም እኛም ጋር አሉ ማለት ነው። እንዴት ነው ማሽኑ ኦፕሬት የሚደረገው፣ በጥቂቱ ትነግረን? እሺ፣ ማሽኑ የሚገርመው ፉሊ አውቶማቲክ ነው። የሰው ኢንተርቬንዥን የሚያስፈልገው መጀመሪያ ላይ እና መጨረሻ ላይ ብቻ ነው። መጀመሪያ ቤልት ኮንቬየር የሚባል አለ። ወደ ቤልት ኮንቬየሩ ሰው ሎድ ያደርገዋል። መጨረሻ ላይ ደግሞ ከሪሳይክሉ ከት ከተደረገ በኋላ ሰውን ሰው ፓክ ካደረገ በኋላ ማሽኑ ወደ ቦታው ይወስደዋል ማለት ነው። ሰው መሀል ላይ ምንም አይነት የሰው ኢንተርቬንዥን አይገባም። መጀመሪያ እና መጨረሻ ላይ ብቻ ሰው ኢንተርቪን ያደርጋል ማለት ነው። አዋጭነቱ ምን ይመስላል? ያው ፕላስቲክን አንቺ የምታየው ከምን መሰለሽ መገንዘብ ያለሽ በየቤታችን ምን ያክል ፕላስቲክ አለ የሚለው ነው። በአይናችን ከምናያቸው ፕላስቲኮች ባሻገር ዛሬ ልብሶች እየተሰራ ያሉት በፕላስቲክ ነው። አንሶላ፣ ፍራሽ፣ ትራስ፣ የተለያዩ ነገሮች ፕላስቲክ ነዋልና፣ ኦልሞስት፣ ኢትዮጵያ ውስጥ በተደረገው ጥናት መሰረት ከ70 እስከ 90 ፐርሰንት በየግለሰብ ቤት የፕላስቲክ ምርቶች አሉ። ያንን ነው አንቺ የምታየውን። ሰው በጣም በተጠቀመው ቁጥር ሰው ሰው ይፈልገዋል ማለት ነው። ከዛ አንጻር ስታዩ ገበያው በጣም ተፈላጊና በጣም አዋጭ ነው። መጀመሪያ ፕላስቲክ በየስፈሩ ወድቆ ነው ያለው። ያንን ፕላስቲክ መጠቀም መቻል ትልቅ ነገር ነው። ከዌስት ማኔጅመንት ከሀገር ጽዳት አንጻር ስታዩ ሊበረታታ የሚገባ ዘርፍ ነው። ማለት የኢትዮጵያ ምርት ስናነሳ ሰዎች ከኳሊቲ ጋር ያያይዙታል። እና እናንተ ጋር ኳሊቲው ምን ይመስላል? ማሽኑ ብዙ ጊዜ እኛ ጋር ሊጎበኙን ይመጣሉ፣ ነጮችም እዚህ ጎብኝተውናል። እና የሚያነሱልን ጥያቄ የምር እኛ ጋ ነው እንዲያመረታችሁት ይሉናል። ቪዲዮውን ስናመርት ምናምን እየቀረጽ ነው እናሳያቸዋለንና፣ እጅግ በጣም በሃይ ኳሊቲ እንችላለን። ከነሱ በምንም ተአምር የምናንሰው ነገር የለም። የተማረ የሰው ሀይል አለን። እኛ ዲፓርትመንት አለን። ዲዛይን ዲፓርትመንት አለን። ሪሰርች ኤን ዴቨሎፕመንት ዲፓርትመንት አለን። ኢንጂነሪንግ ዲፓርትመንት አለን። ከዛ ደግሞ ፕሮዳክሽን ዲፓርትመንት አለ። ዘን ኳሊቲ ዲፓርትመንት አለን። እያንዳንዱ ስቴፑን ጠብቆ ስለሚሰራ በደንብ ኳሊቲውን ጠብቆ እንደሚታየው በሀይ ኳሊቲ ነው የሚሰራው ማለት ነው። ሁሉም ዲፓርትመንት የየራሱን ድርሻ ስለሚወጣ ኳሊቲው በጣም የተመሰከረለት ነው ማለት ነው። በጣም ጥሩ። ውጭ ሀገር ከሚሰራው ይሄኛው ማሽን በምን ይለያል? ውጭ ሀገር ከሚሰራው በብዙ ነገር እንለያያለን። አንድ የመጀመሪያው ነገር በሀገር ልጅ እየተመረተ መሆኑ ትልቅ ፕራውድሊ ልናወራለት የሚገባው ነገር ነው። ሁለተኛ ነገር ደግሞ ምንም አይነት ነገር የሜንቴናንስ ችግር አይገጥማቸውም። እኛ አጠገባቸዋለን። የተለያዩ ዋራንቲዎች፣ ጋራንቲዎች እኛ ጋር አለ። ሁለተኛ፣ ሌላው ነገር ደግሞ ምንም ነገር ቢፈጠር ምንም ነገር ቢፈጠር፣ በማሽኑ ዙሪያ ያሉ ነገሮች ኤክስፐርቶችም ስለሆን፣ እኛ በነገራችን ላይ ውጭ ላይ በምን የብረት አይነት እንደሚመረት አናውቀው። ሰው ዋጋው ቅናሽ መሆኑን ብቻ አይቶ ነው የሚያስመጣው። እኛ ግን ዩቲኤም ማሽን አለን። በዛ ቴስት አድርገን ነው ብረቱ፣ ቴስት ተደርጎ ነው ወደ ፕሮዳክሽን የሚገባው ማለት ነው። ሰው፣ ኳሊቲ በጣም ከፍተኛ ኳሊቲ ያለው የእኛ ማሽኑ በምን ማቴሪያል ነው የሚሰራው? ማሽኑ እንግዲህ የተለያዩ ማቴሪያሎች እንጠቀማለን። በሲኤንሲ ማሽኖች እንጠቀማለን፣ ሌዝ ማሽኖች እንጠቀማለን፣ ሚግ ዌልዲንጎች ነው የምንጠቀመው። እነዚህን ሁሉ ኮላብሬት አድርገን ነው እንግዲህ አይዲያችን ላይ ያለው ማሽን ወደ ምድር የምናወርደው የእነዚህ ሁሉ ፕሮሰስ ውጤት ነው ማለት ነው። ሰዎች ማሽኑን ሲገዙ የምትሰጡት ስልጠና አለ? ሰው ከኛ ማሽን ሲወስድ በጣም ብዙ አድቫንቴጅ ያለው፣ የመጀመሪያው የሚሆነው ትሬኒንግ እንሰጣለን። ማሽን ኢቨን ሳይወስዱ ኮንሰልተንሲ እንሰጣለን፣ ስልጠና እንሰጣቸዋለን። ሰው የመረጡት ማሽን ብዙ አይነት ማሽን ስለሆነ የምንሰራው እንዲወስዱ እናደርጋለን። ማሽን ከወሰዱ በኋላ ደግሞ ኦፕሬሽናል ትሬኒንግ ይሰጣቸዋል፣ ሜንተናንስ ትሬኒንግ ይሰጣቸዋል። ሌላ አዳዲስ ነገሮችም አሉ፣ እዚህ ያው በሰፊው ሚዲያ ስለሆነ መግለጽ አንችልም። ያንን ብዙ ነገሮች መስጠት እንችላለን እየሰጠንም እንገኛለን። ማለት በብዙ ኢትዮጵያ ውስጥ በሚገኙ ኤሪያዎች፣ በሁሉም አካባቢ በሚባል ደረጃ ማሽኖቻችን አሉ። መልካም እንግዲህ፣ ሰዎች ማሽን ሲገዙ የመለዋወጫ እቃ ሲቸገሩ እናያለን። እናንተ ጋር ምን ይመስላል? ስፔር ፓርት ራሱን ችሎ ሱቅ አለን። ስፔር ፓርት የምንሸጥበት ሰው በደንብ የታወቀ ነው። ቴዎድሮስ ፍቅሩ ስፔር ፓርት ይባላል። የስፔር ፓርትን በጣም ረዲ ነው። መጀመሪያም ከኛ ሲገዙ ስፔር ፓርቱ ውላችን በውላችን መሰረት ስፔር ፓርት ማብረን ነው የምንሰጣቸው ማለት ነው። ዋጋው ምን ይመስላል? ከትልቅ እስከ ትንሽ ያለውን ብትነግረኝ። ወደ ፕላስቲክ ኤሪያ ላይ መግባት የሚፈልግ ሰው የግድ በትልቅ መጀመር የለበትም። ክራሽ በማድረግ ብቻ ቅድም እንዳልኩ በ300 በ400 ሺ ብር ጀምሮ ወይም ደግሞ ፕረስ በማድረግ ሊጀምር ይችላል። ሀይላንድ መጨፍለቅ ያንሰራለን። ሀይላንድ በመጨፍለቅ በ500 ሺ ብር ጀምሮ ስራውን ማስኬድ ይችላል ማለት ነው ኤሪያው እስከ 25 ሚሊዮን ብር ኢንቨስትመንት ሊፈልግ ይችላል፣ ግን እዛ ድረስ ሜዳ አያስፈልግም። ኤሪያው ማየት የሚፈልጉ ሰዎች ከ ሶስት መቶ እስከ 600 ሺህ ብር ባለው ኢንተርቫል ይዘው ወደ ስራው መቀላቀል ይችላል። አጠገባችን የምናየው ማሽን ዋጋው ስንት ነው? እዚህ ጋር ላይ አሁን ሙሉ ሴት አይደለም፣ ግን አሁን ለምሳሌ ቺኛዋ ክረሸር ብናያት መፍጫዋ ብቻዋን ቅድም ያልኩሽ 700 ሺህ ብር ነው የምታወጣው። 37 ኪሎ ዋት እንጂ ግን ከዛ ባነሰ በ25 ኪሎ ዋት፣ በ22 ኪሎ ዋት፣ በ15 ኪሎ ዋት፣ በ18 ኪሎ ዋት 300 ሺህ፣ 400 ሺህ ብርም ይገኛል ማለት ነው። ምን አይነት ቦታ ቢጀመር መልካም ነው ትላለህ? እንደዚህ አይነት ቢዝነስ እንደዚህ አይነት የትም። ምክንያቱም አሁን የፕላስቲክ አቅርቦት የትም ቦታ አለ። ማንኛውም ሰው ፕላስቲክ ይጠቀማል? አሁን ቤሊንግ ማሽን ወይም ፕረስ ማሽን ያልኩሽ ምንም አይነት ድምፅ የለውም? በግለሰብ ቤት እንኳን እየሰሩ ያሉ ሰዎች አሉና የትም ኤሪያ ቢደረግበት ምንም ችግር የለውም። በየትኛውም ቦታ መጀመር ይቻላል ለማብረት በሰዓት ከሶስት ኩንታል እስከ ሰላሳ ሁለት ኩንታል ማምረት የሚችል አቅም እንደየ ካፓሲቲ እንደየ አቅሙ ከሶስት ኩንታል ጀምሮ እስከ ሰላሳ ሁለት ኩንታል ያመርታል ማለት ነው በሰዓት። ከአዲስ አበባ ውጭ ያሉ ሰዎች በምን መልኩ ነው የሚቀርብላቸው ደሊቨሪ? ያው በነፃ ነው የምናቀርበው የራሳችን የደሊቨሪ ሲስተም አለን፣ ማሽነሪ መኪኖችም ስላሉን የትም ድረስ በነፃ ነው ደሊቨሪ የምንሰጠው ማለት ነው። ስለ ጋራንቲ እያነሳልን ነበር ቀደምና፣ የስንት ዓመት ጋራንቲ ትሰጣላችሁ? እስካሁን ባለን ኤክስፔሪየንስ ማሽኖቻችን ለሚገዙ ሰዎች የሁለት ዓመት ጋራንቲ እንሰጣለን። የአከፋፈል ሁኔታው ምን ይመስላል? ያዘጋጃችሁት ነገር አለ? የብድር ቅድመ ክፍያ 15 ፐርሰንት ቅድሜ ክፍያ ብቻ ነው እኛ የምንፈልገው። የተለያዩ የባንክ አማራጮች አሉ፣ የተለያዩ የሊዝ ፋይናንስ አማራጮች አሉ። እነሱ ጋር አገናኝተን 15 ፐርሰንት ብቻ ቅድሚያ በመክፈል ነው ስራውን የምናስኬደው ማለት ነው። ይህንም ማሽን ይዘው ወደ ቢዝነስ መግባት የሚፈልጉ ሰዎች በስንት ብር ካፒታል መነሳት ይችላሉ? በሶስት መቶ ሺ ብር መነሳት ይችላሉ። ክራሸር ወስደው ክራሽ አድርገው እኛ ራሳችን እንረከባለን። ለሌሎች ማስረካቢዎች ማስረከብ ይችላል። መልካም እንግዲህ፣ ስለ ማሽኑ ደንበኞች ማወቅ አለባቸው የምትለው ነገር ካለ እድሉ ልስት። ይሄኛው ፕላስቲክ ማሽነሪ የከተማ ወርቅ ነው። በደንብ ብዙ ጊዜ ያልተገነዘብነው ነገር ነው። ማንም ሰው እድሉ ሊያመልጠው አይገባም። ፕላስቲክ በየሰፈራችን እየረገጥነው ነው፣ ብዙ ነገር እያደረግን ነው። የምናልፈው ነገር ወደ ተአምር ተቀይሮ ማየት ቀላል ነገር አይደለም። ሁላችንም ብዙ ሰው ወደ ኢንቨስትመንቱ እየገባ ነው፣ ወደ ስራው እየገባ ነው። በሰፊው ቢሰማራ ሰው በደንብ ትርፋማ ይሆናል ብዬ አስባለሁ። ይህንን ማሽን መግዛት ለሚፈልጉ ደንበኞች በምን አድራሻና ስልክ ቁጥር ያገኟቸዋል? አድራሻችን ቤተል ሚካኤል ነው የሚገኘው፣ ሄድ ኦፊሳችን እዛ ነው። ስልክ ቁጥር ደግሞ 0966303132 ቢደውሉ በደንብ ማግኘት ይችላሉ። ዲስከስ ማድረግ እንችላለን፣ ባለው ነገር ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ እድሉልስ ብር ኑሯቸው ወይም ደግሞ ሀሳብ ኑሯቸው ሌላም ነገር ማሰራት የሚፈልጉ ሰዎች ካሉ እኛን ያማክሩን። በጋራ መስራት እንችላለን። አገራችንን በዚህ መልክ መለወጥ እንችላለን ብዬ አምናለሁ። ስለሰጠህን ማብራሪያ እጅግ አድርገን እናመሰግናለን። እኛም እናመሰግናለን። ቴንክዩ። ውድ ተመልካቾቻችን፣ የኢትዮጵያ ታምርት ኤክስፖ ላይ ተገኝተን አጠገባችን ያለው ማሽን አገልግሎቱን ዋጋውን ጨምሮ ጠቅለል ያሉ መረጃዎችን ወደ ናንተ ስናደርስ ነበረ። ይህንን የመሰለ ማሽን መግዛት የምትፈልጉ ተመልካቾቻችን ታች ባስቀመጥንላችሁ አድራሻ በመግ ወይም ደግሞ በስልክ ቁጥር በመደወል ማግኘት ትችላላችሁ። በቀጣይ ፕሮግራማችን እስከምንገናኝ ድረስ ሰናይ ጊዜ ይሁንላችሁ።